ቤተ ክርስቲያን ስትገቡ ስንሳለም ምን ብለን ነው ተሳልመን የምንገበው? ለሰማያዊቷ ኢየሩሳሌም አምሳያ የሆንሽ አንቺ ቅድስት ቤተ ክርስቲያን ሆይ፣ ሰላምታ ይገባሻል፣ ሰላም ለኪ ቅድስት ቤተ ክርስቲያን አምሳ ለኢየሩሳሌም ሰማያዊት ቅድስታ ብለን ነው ግራውን፣ ቀኙን አምዶቿን ተሳልመን የምንገበው። ለምን ግራውን፣ ቀኙን አምዱን ትሳለማላችሁ ተብለን እንኳን ብንጠየቅ፣ ግራና ቀኙ የቤተ ክርስቲያን አምድ፣ በነገራችን ላይ ክርስቶስን የገነዙት የዮሴፍና ኒቆዲሞስ ምሳሌ ቤተ ክርስቲያን ሰው ሁሉ ሲገባ በግራም በቀኝም ተሳልሞ ይግባ የሚባለው ክርስቶስን ሰው በሌለበት ጊዜ ላይ ሰው ሆነው የገነዙት ዮሴፍና ኒቆዲሞስን ማመስገን አለበት እያሉ። ሁለተኛ ስትገቡ፣ በነገራችን ላይ ቤተ ክርስቲያን ውስጥ ባዶ እጅ መግባት አይቻልም። እየሰማችሁ ነው? እየሰማችሁ ነው? ቀራናችሁ እንዴ? ይሄ ሥርዓቱ ነው እንግዲህ። ምንም ቅርም ቢለን ወደ ሥርዓቱ እናድጋለን እንጂ ሥርዓቱን እኛ ወረድበት ማጥፋት አንጥለው ስንገባ ግን ባዶጃችንን መግባት አንችልም። ለምን? የምንሳለማቸው ዮሴፍና ኒቆዲሞስ ክርስቶስን ለመገነስ ሲሉ ባዶጃቸውን አልመጡም። የአርማቲያስ ዮሴፉ የራሱን የሆነውን መቃብር እንቀበርበታለሁ ያለውን አሳልፎ ሰጥቷል። ስለዚህ ለእግዚአብሔር ስትመጡ ለእናንተ ማረፊያ ይሆነኛል ብላችሁ የምታስቡትን ነገር ለሱም እንዲያርፍበት ይዛችሁ እንላለሁ። ለዛ እኮ ነው እናንተ በቤታችሁ ማረፊያ የሚሆን ብዙ ቤት አላችሁ፣ ለሱ ማረፊያ ያስፈልገዋል ብላችሁ እኮ ነው ቤተ መቅደስ ልክ ዮሴፍ እንዲህ እንዳረገው ሁሉ ኒቆዲሞስም ባዶ እጁን አልመጣ። ክርስቶስ የሚገነዝበትን የተልባ ግር ጨርቅ ይዞ እንዲሁም ደግሞ የከርቤ ሽቶ ይዞለት ነው የመጣው። ለዛ ነው ሰውም ሲገባ ቤተክርስቲያን ባዶ ባዶ እጁን አይምጣ። የሚችለውን መባ ስጦታ ለእግዚአብሔር ያቅርብ። ብዙ ላይሆን ይችላል። ጥቂትም ቢሆን ግን ተመስገን ብሎ መስጠት አለበት። ያለው እንዲባረክለት ማለት ነው እንጂ እንዲጎልበት አይደለም።